ስንት ሰው ገሎ ይሆን? ስለዚህ ሰይፍ የሆነና ጤና የሆነ አንደበት አለ ነው። የጠማማ ምላስ ግን ነፍስን ይሰብራል ይላል። በሰው ነገር የሞቱ ሰዎች አሉ። እና ሰውየው ይጠየቃል ነው። መልስ መስጠቱ አይቀርም አይነት ሰባሪ ቃል እንደሆነ ሰውየው ሞት ያን ሰዓት ሰው ነው ይደነግጣል። ከባድ ነው። ኤነርጂ እኮ ነው። በሚያስደነግጡ ዜናዎች ጭንቀት ይመጣል ኢሚዩን ሲስተም ይዳከም። እሱ እኮ ተናግሮ ሄዷል። ቃሉ ኖሮሮ ኤነርጂውን አስቀምጦ ያ ገብቶ ግን አንተን ይላል። ኤነርጂ ገብቷል፣ አንተ ውስጥ ያ መጥፎ ኤነርጂ። እንዴት ግን አለኝ ትላለ። ተኝተም እኮ ነው ኃይለ ንባብ። የንግግር ኃይል ነው። በአጠቃላይ ግን የመነጨችው ከልብ ነው። ልብ ነው ወላጇ።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 አምላክ ይሄ በጣም ከፍተኛው ስቴት ነው። ሲበቁ በንጽሐ ነፍስ አካባቢ ነው። ንጽሐ ልቡና ላይ ግን ትንሽ ቃላት መግለጽ ስለማይችል ሊቃውንቱ ምንድን ነው ያሉት እዛ ላይ ደርሰው ወቀው አይነት ሀሳብ ነው ሰጥተው የወጡት ሶ እዚህ ላይ ምን መጣ ማለት ነው፣ የልብ ኃይል መጣ ማለት ነው፣ የሀሳብ ኃይል። ስለዚህ ሰው በሀሳቡ በኃጢአት ሊሰራ ይችላል። ስለዚህ በማሰብ በሐልዮ የሰራውን ኃጢአት እግዚአብሔር ይፍታ ሲባል ኤነርጂ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 ሊባርካል ይረግማል። ለዚህ ነው አሁን በላአም ሊረግም ሲሄድ መልአኩን እንዳትረግም ብሎ ሲከለከለው ማለት ነው የሚያወጣው የቃል ኤነርጂ ያለ ማለት ነው። ሲያርፍ አደጋ ያመጣል። ስለዚህ ምን ተደረገ? ለምሳሌ በቃል ደረጃ ምርቃትና እርግማን ከወጣ ለምሳሌ እርግማን ቢወጣ በምንድነው ልትመልሰው የምትችለው ሲባል አሁን ጨለማ ወጣን በል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 እኔ ዝም ሳስብ አፍንጫ ይገርመኛል። ይሄ እስትንፋስ እኔት የተቀበለ አፍንጫህን ዝም ብለህ አስበው። መጥፎ ነገር፣ መጥፎ ሽታ ማይስማማው እሱ ብቻ ነው። አይንህ ለምሳሌ መጥፎም የያል በጎም የያል አይደል? ወደ መጥፎ ልታይበት ትችላለህ፣ ማይረባ ነገር በጎም ልታይበት ትችላለህ። ይስማማዋል። ጆሮህ ሐሜት ልትሰማ ትችላለህ። መልክ ከምሙገሳ ሙዳሴ ሊሰማ ይችላል። ደስ እያለው ያው እስቲቀጥል ሐሜቱን እያለ ማለት ነው። መጥፎ ነገር አፍህም ስትበላ መራር፣ አንዳንድ መራር ያለ፣ አንዳንድ ጣፈጥ ያለ ነገር ትፈልጋለ። ሐሜትም ታስገባለ፣ ታስወጣለ። አፍንጫ ግን ለክፉ ጠረን ዝግ ነው። መጥፎ ነገር አይ፣ መልካም ማዕዛ ብቻ ሚስማማው አካል ነው። በዚህ ውስጥ ነው፣ ህይወት ውስጥ ንፋስ ይገባው። ስለዚህ ይሄ ኃይል ቀላል አይደለም፣ የእስትንፋስ ኃይል ነው። አብዛኛው ሰው ይሄ ግንዛቤ አለው ብያላም ነው ግን በጣም ትልቅ ኃይል ነው። እግዚአብሔር እስትንፋሳችን ላይ ሰጠን። ለምሳሌ ውሃ ቅርበህ እኮ ጸሎት አድርገህ እፍ ብለህ ስጠጣው እኮ ይፈውሳል። ከአንተ የወጣ ስትንፋስ እኮ ነው፣ ዝም ብሎ ፊዚካል የሆነ ነገር እኮ አይደለም። እያንዳንዳችን እኮ ወይ ረቂቅ ስትንፋስ እኮ ለአዳም አባታችን ተሰጥቶት እኮ ተቀበለነዋል፣ ይዘነዋል እኮ። ስለዚህ ስተነፍስ ትንፋሽ ውስጥ ሁሉ ምን እንዳለ ምን አይነት ኃይል እንዳለ መረዳት ያስፈልጋል። ለምሳሌ በቁጥር ላስቀምጠል ዝም ብይ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 አብርሃም ሳይሆን ከዚህ በኋላ ስም አብርሃም ይሁን አለ። ሃን እስቲ በለው የብዙዎች አባት ሆነ አብርሃም። በቃ ዓለም ዓለም እስከ ዓለም ጫፍ ደረሰ አብርሃም፣ አብርሃም፣ አብርሃም። ተመልከት የትም ቦታ አብርሃም አለው። ማንም ያነሰዋል፣ ዓለም እስኪያልፍ ድረስ። እንደገና ደግሞ ሳራ፣ እኛ ሳራ ሶራ እንላለን እንጂ በሂብሪው ትክክለኛው መጠሪያው እዛው ስለሆኑ እነሱ ሳራይ ነው የናት መጨረሻው እና